አሰላሙ አለይኩም ወራህመቱላሂ በበረካቱ አሽረቃ ትዮብ ተከታታይ ጓደኞች፣ እንዴት አመሻችሁ ደህና አመሻችሁ። አልሀምዱሊላሂ ሁሉ ነገር ሰላም ነው። አላህ ብያላችሁበት የእናንተንም ሰላም ብዙ ስትያርግልኝ ከሀገርም ያላችሁ ከሀገርም ውጭ ያላችሁ ላለው ሀገራችን መላሳሆነት ለሰላምን አንድነትን ያምጣልን። ዛሬ አንድ ቪዲዮ እንደዚህ ዩቲዩብ ላይ ዙር ዙር ስል ያየሁት ነገር ነው። ያው ይህንን የሚገኘው ሳኡዲ ላይ ነው። ሳኡዲ ያው ስርዓት በአሁኑ ሰዓት ስራ ጠፍቷል፣ ታውቃላችሁ። ያው አረቦቹ ማውጡቱ እየጣሉ ነው። እሱን ደግሞ ያሰማችሁ ይሆናለው። እኛው ስደተኛዋ ከርታታዋ ሁለት እህቶቻችን እንዴት እንዴት እንደሚያረጉ ከነፍሳቸው ከራሳቸው ጋር አይደሉም። አሁን አሳያችሁ ይሆናል ማለት ነው። አብራችሁ ተከታተሉ። የአረብ ሀገር ሴት ለራሷ ሳታጠግብ ቤተሰቦቿ የምታጠግብ ለታመመ ደራሽ መሆኗል። ሁሉም ያውቀዋል ማለት ነው። የማያውቀው ደግሞ አያቀውም፣ የሚረዳው ደግሞ ይረዳል ማለት ነው። እና ይሄንንም ደግሞ የመጣባቸው ሰርተው ወይ ስራ ሲያጡ ይሆናል ወይ ደግሞ የሆነ ነገር አልሳካም ሲላቸው ይሆናል ማለት ነው። አሁን ያሳያችኋለሁ፣ አብረን እንከታተል ማለት ነው። ቪዲ ሲጋ ብሬክስ ወንድማችን አለ። እንዴት እንዴት እንደምትሉ ነው። ማደቀ ማለት ነው። አያችኋት። አሁን ይሄ ከራስ ዋጋ አይደለችም ማለት ነው። ከራስ ዋጋ ስላልሆነች እየወት እየወት እና አንዳንዴ ከራሳችን ጋር መሆን አለብን ማለት ነው። ዓለም ዘጠኝ ናት። ምን አባቱ ነው። አሁንም አንዳለች ምክንያቱም እናንተ ብዙ ነገር ስታስቡ ብዙ ቅንጭላታችሁ ውስጥ የሚፈጠር ብዙ ነገሮች አሉ እና አታስቡ ነው የምለው። እኔ ወላሂ እያያችሁ ነው። ከወደቃችሁ ማንም አይነሳችሁም። ወላሂ እንደምታዋት ታችን አስፓልት ስር ነው። ማነው መኪና ስር አስፓልት ላይ ነው ወደቀችው፣ አውጥተውም ጥለዋታል። ምክንያቱም ምንም አያረጉላቸውም አረቡ በቃ እነሱ ምንም አይደላችሁ እናንተ። እነሱ የሚፈልጉት ስራና ስራቸው ብቻ በቃ። ብዙ ነገር ያስታክላችኋልና አሁን ላይ ደግሞ አየሩም ነው መሰለኝ ብዙ ነገር አደላችሁም እናንተ እነሱ የሚፈልጉት ስራና ስራቸው ብቻ እንዲሰራላቸው ስለሆነ ከዛ በኋላ እናንተ ሞታችሁ አልሞታችሁ ብርላካችሁ ለቤተሰቦቻችሁ ኖራችሁ አልኖራችሁ አይሉም። የምነግራችሁ ነገር አንድ ለመዳሚ ትወደኛለች መዳሜ ይወደኛል ብላችሁ የምትጠገሩት የምትሰሩት ነገር በቃ ብዙ ነገር ያስታክላችኋልና አሁን ላይ ደግሞ አየሩም ነው መሰለኝ ብዙ ነገር እንጀላታችሁ ላይ የሚፈጠሩች ስላሉ ተጠንቀቁ ብዙ ከማሰብ ይሄ ነገር የሚመጣው ማለት ነው እና ከባልሽ ጋርም ተጣልተሽ በገንዘብ ምክንያት ልትለያይ ላይ ብዙ ከርቶሽም እንደሆነ ተጠንቀቂ ምክንያቱም ገንዘብ ሰርተሹ ነው የምታገኙ የበላሹን ገንዘብ ለፍተሽ ነው የምታገኙ ተሰርተው ያገኛል በቃ ራስሽን ታጣሽ ግን በቃ እኔ እንገርሽ የሀገርሽን አፈር እስከማጣት ድረስ ትደርሻለሽ አሁን ሴታችን ጣፈንታዋ ምንድን ነው የሚያነሳት የለም። ኤጀንሲ አሁን ላይ የኢትዮጵያ ኤጀንሲ፣ ራሳችሁን ካላወቃችሁ ማን ነው የሚያነሳችሁ? ሄዳችሁ እዛ እኔ እንገራችሁ? ሰላሙ አሌይኩም ወራመቱላ ወበረካቱ። ይሄን ይመስላል ማለት ነው። ተሰርተው ያገኛል በቃ ራስሽን ታጣሽ። ግን በቃ ሊንገርሽ የሀገርሽን አፈር እስከ ማጣት ድረስ ትገርሻለሽ። አሁን ሴታችን ጣፈንታ ምንድን ነው የሚያነሳት የለም። ኤጀንሲ፣ አሁን ላይ የኢትዮጵያ ኤጀንሲ ራሳቸውን ካላወቃችሁ ማነው የሚያነሳችሁ? ሄዳችሁ እዛ እኔ ንገራችሁ ወይ ጓደኛ ታላት እንጂ ይችልች እንደ በቃ ላል ላላህ ብሎ ለፈጣሪው ብሎ ጓደኛ ያንሳት፣ ሼር አርጉት። ይህም ቪዲዮ ላይ ሼር አርጉላት እና ይችልች በገንዘብም ሆነ ከዚም ከኢትዮጵያ ገንዘብ ሂዶ ከሆነ ወደ ሀገሯ ተንጣና እዚህ የምድንበትን ነገር ይመቻች እና ምን ለማለት ፈልጌ ነው፣ በዚህ በሁለት ቀን ውስጥ ይቺ ምስሉ ላይ የምትመለከቷት ላሳያችሁ እና እንግዲህ ተመልከቱ። ይቺ እና ይቺ መጀመሪያ ላይ የተመለከታችኋቸው በሁለት ቀን ውስጥ በዚህ በሁለት ቀን ውስጥ ማለት ነው የተፈጠሩ ነው። ሁለቱም ሳኡዲ ላይ ነው። ሳኡዲ ምድር ላይ ነው። ራሳቸውን ማጣት ደረሱ። ብቻ አሁን እንደምታዩት ነው። ራሷን አታውቅም። አሁን ይቺ እንኳን አልወደቀችም። አሁን ኢትዮጵያ ኤጀንሲ ነው ያለችው፣ ሳውዲ ውስጥ ነው ያለችው፣ ኤጀንሲ ውስጥ ነው ያለችው ማለት ነው። እና የምታውቀውን ሰው የሚላትም እዙሁን ያደረችው ብለዋል። እዙሁን ማድራ እየረበሸች ነው ብለዋል እያሉ ነው ማለት ነው። አሁን ስለሰማሁት ነው እና ይቺ ቢያንስ ቆማለች። እች እንኳን ወደ ሀገሯ መግባት ቻንስ አላት። ምክንያቱም ምግብ መምላት ስንት ይኖራት ያቺ ግን ወድቃለች፣ ራሷን በጣም ጎድታለች። ች ዋ ማለት ነው እና ሁላችሁም ከእንደዚህ ይ ነገር አለ ይጠብቃችሁ ወጥቶ ከመቅረት ወጥቶ መቅረት ችል ነው ላይ ከምነግራችሁ በላይ በተለይ እንደዚህ አእምሯችሁን አጣችሁ በሳዑዲ ምድር ላይ እንዳትቀሩ ውድ እናት እህቶቼ በተለይ አሁን ላይ አብዛኛው መንስኤያችሁ እንደዚህ የምትሆኑት ብዙ ከማሰብ ቤተሰቦቻችሁ የሆነ ነገር ስታጡ አባት ወይም እናት የሆነ በቃ ልጆቻችሁም የሆነ ነገር ስታጡ በሞት የተነሳ ዳግመኛ የወለደ አይመስላችሁም። በቃ ልጅም ካጣችሁ አላህ ነው የሰጣችሁ መልሶ አላህ ይተካችኋል።